እሺ የምናመልከው አምላካችን አላህ ይባላል። አላህ ብሎ ማለት ከስርጉ ማለት ነው። እውነት ከሆነ መልካ አላህ አልኢላህ አልማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው ትርጉሙ። አምላካችን አላህ ስብሓነ ወተዓላ የቀደሙትን ነብያቶች ሁሉ ሲልክ የነበረ አምላክ ነው። እነዚያም ነቢያቶች ሲሰብኩት የነበረ አምላክ ነው። አምላክ ባህርያቶች ምንድን ነው ከተባለው ወደዚያ ከመሄዳችን በፊት ነቢያቶች እንደሰበኩት ማስረጃ

ሙሴ ሙሴ ለህዝቦቹ ምናላቸው? ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ ይላል። ሙሴ ምን አለ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም። እውቀቱ ሁሉን ቦታ ያካበበ ነው። እርሱም አላቸው ይላል እሺ እንግዲህ ነቢያቶች ሲጠሩት የነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግእዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድን ነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደለ? እኛ ከራሱ ከአንደበቱ የነገረን ኢነኒ አላላህ ይላል፣ እኔ አላህ ነኝ። ላ ኢላሀ ኢላ አለ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል። ላ እኔ ግን ያንን በራስ የተነስች ስሙን በየሀገሩ እንደፈለግን ልናወጣለት አይገባም። ለምሳሌ የኢትዮጵያ ክርስቲያኖች እግዚአብሔር ይሉታል። ሌላ ዓለም ላይ ይሄን ስም ያውቁታል ወይ የሌላ ዓለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች የፈረንጅ ክርስቲያኖች ጋር ብትሄጅ አምላክ እግዚአብሔር ነው ብትያቸው አያውቁትም። ለምን? በየሀገሩ ሁሉም የራሱን ስም አውጥቶ ይዟል አምላክ። ይሄ ስህተት ነው። የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሄር ይኑሯቸው፣ አምላክ ማነው ብትያቸው አንድ ስም ይነግሩሻል፣ አላህ ነው ይሉሻል። ለምን ከተባላ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማነው አምላክ ብትይው አላህ ነው የሚለው የኢትዮጵያ ሙስሊም አላህ ነው የሚለው የአሜሪካ ሙስሊም አላህ ነው የሚለው። ነገር ግን የኢትዮጵያን ክርስቲያን አምላክ ማን ነው ብትለው እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብትለው ብላችሁ ብትጠይቁት፣ አይደለም ነው ብላችሁ። ምክንያቱም ማን ነው ነው የሚላችሁ፣ እንደውም አላህ ነው የሚለው የአረቦችን መጽሐፍ ቅዱስ አሁን ከፍቼ ላሳይሽ ይችላለሁኝ። አምላክ አላህ ነው ነው የሚለው ከኦሪት ዘፍጥረት እስከ ራእይ ድረስ ወቀሳል። ኦኬሽ። አሁን ስለ ሙሐመድ፣ ነብዩ ሙሐመድ ተሰጠኝ ትችላለህ? ይቻላል። እሺ፣ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። አላህ በቁርአን ላይ ሲናገር ቁሉና ኩንቱ ሊደዓም ምን ሩስል ወማ አድሪ ማ ይፍዕሉ ቢ ወላ ሆይ እኔ የነብያት መጀመሪያ አይደለሁም በላቸው መጨረሻ እንጂ ማለት ነው። ከእርሳቸው በፊት የቀደሙትን ነብያቶች አምላክ አላ ሲያስነሳ ቆይቶ በመጨረሻው ዘመን እርሳቸውን አስነሳቸው። ይህም በቁርን ላይ ሲመሰክርላቸው ነው ይላል ما كان محمد ابا احد من رجالكم ولكن رسول الله ግን እርሱ الى የእኔ كن رسول محمد يا اني الله

የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ፣ ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙንም ሙሐመድ ወይም አሕመድ የተባለውን የማበስራቸው መኛላቸው ይላል። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። የቀደሙትን ያለፉትን ነቢያት መንገድ ለተውለድ ያድሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነብይ ናቸው። ከእርሳቸው በፊት አላህ ማን ልኳል ከተባለ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ፣ እነዚህን ቀደሙትን ነቢያት ሁሉ ልኳቸዋል። ይህን አላህ በቁርአን ላይ ሲናገር ቢናል

ይህ መጀመሪያ የነበረ እምነት ክርስቲያን ነው? ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነብያት በኩል የደነገገው አንድ ኃይማኖት። እኔ ከትላንት ወደ ጀምሮ ያስገባኝ ያስገባኝ እያልኩ በአካውንት አታስገባኝም። በዚህ ገኘው ኦኬ፣ ይሄ የጎደኛዬ ነው። መልካም እንግዲህ አምላክ በነብያት በኩል የደነገገው አንድ ሃይማኖት ብቻ ነው። ሁለት እና ሶስት አራት ሃይማኖትን አልደነገገም በፍጹም ገብላችኋል።

አብርሃም አይሁድ አልነበረም ክርስቲያንም አልነበረም፣ ነገር ግን ወደ እውነት የተዘነበለ ሙስሊም ነበረ ይላል። ከአጋሪዎችም አልነበረም በፍጹም ይላል። ያችሁ ሙስሊም ነበር ቃል በቃል። ያዕቆብ እንዲሁ ልጆቹን አደራ ሙስሊም ሁኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በኒየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሞቱና ኢላ ወአንቱ ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላ አንድ ሃይማኖት ኢስላምን ብቻ ደንግጎላችኋል። አደራ ልጆቼ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸው ይላል።

ምዕራፍ አምስት ቁጥር 111 ሱረት አልማኢዳ ላይ ምን አሉ? ሐዋርያቶች ወሽሐድ ቢነና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን እንመስክር አሉ ሐዋርያቶች፣ ቃል በቃል እኛ ሙስሊሞች እና፣ ለዚህ ነው አምላክ በነብያት በኩል አንድ ሃይማኖት የደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነቢይ ሙሐመድ ሰለም ህዝቦች ሙስሊም እንዲሆኑ አል ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እና ነብያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ የሆነ አምላክ ነው። በአንድነቱ ላይ ሶስትነት የለበትም፣ ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው። ያ አምላክ ዘለዓለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተ ለአምላክ ብሎ ሳቢ አምላክ አይሞትም። የአምላክ መለኮት ብቻ ነው ሁሌም ባህሪው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነች ሰውም ላይ ብሎ ሂሳብ የለም። እሱ አምላክ ብቻ ታ ያ አምላክ አሸናፊ ነው። አሸናፊ ለሰው ልጅ ተሸነፈ ብሎ ችግር የለውም። እዚህ ሁሌ ትማሪያለች፣ የሚያስገቡሽ ትማሪያለች እስልምና ሆነ ልጆች እዚህ ጋር መተው ሻራ ይይዛሉ። ስናስተምር ሁሌ ይማራሉ፣ ይከታተላሉ። ችግር የለም። ግሩፕ ያስገቡሻል። ልጆች ሁሌ እንደተማሪ ያደርጉሻል። እሺ፣ ዛራ ካለች ያስገቡላት። የምታስተምርሽ ልጅ እናገኝ ምናምን። እሺ፣ እሺ፣ አብረሽ እየተከተልሽ ወይ አሽሃዱ አሽሃዱ አላ

ምን የሚል ትዕዛዝ አሚኑ ቢ ወቢረሱሊ እናንተ ሀዋሪያቶች ሆይ በእኔ በአምላካቸው በአላህ እመኑ፣ በላኩላችሁ መልእክተኛ እመኑ የሚል ትዕዛዝ አያችሁ። ከዚያ ሁሉ አምና፣ እነሆ አምነና ላ ቢነና ስሊ እኛ ሙስሊሞች መሆናችንን መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድነው ከተባለ በአንዱ በአምላካቸው በአላህ በማመናቸውና በመልእክተኛ በመሲሕ በማመናቸው ይሄ ነው። ስለዚህ ሰዎች በኢሳ ዘመን በአንድ በአላህ ያምናሉ፣ በኢሳ ወይንም በኢየሱስ መልእክተኛነት ያምናሉ። በዚህ የሙስሊምነት ማረጋገጫቸው ነበር። ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልክተኛነቱ በማመን ነበር። አሁንም አላህ በዚህ ዘመን ምን አለ فآمنوا بالله ورسوله والنور الذي أنزلنا إلى በእኔ በአምላካችሁ بأ بأ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ሸርና እና ይህ ነው። ከላይ ያለችውን ልጅ ፎሎ አድርጊያት። ዚክራ ትባላለች እስላማዊ ትምህርቶችን ታስተምርሻለች። እሺ ስምሽ ማን ነበር? በእኔ ነው የሚያረጋት ይሄ የኔ አደለም። ና በእኔ ያረጋት አለ። ስምሽ ማን ነበር? ይሰማሻል። ሰሊና ሰሊና እሺ መቀየር ካልፈለግሽ ስሙ ችግር የለበት። መቀየር የምትፈልግ ከሆነ ደግሞ የአንቺ ምርጫ። ቀይር እንሻለሁ ሄሳሊን ሙደለ ችግር ችግር የለው ነው

ባለማወቅ ባደረጋችሁት ነገር አላህ አይጠይቃችሁ። ችግር ባለማወቅ ባደረጋችሁት ነገር አይጠይቃችሁም። አላህ በቁርአን ላይ ሲናገር ወለይሰ ዓለይኩም ጀናሁን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም ይላል። ሳታውቁ በሰራችሁ ስተት፣ በወንጀል በእናንተ ላይ የለባችሁም፣ ነገር ግን እያወቃችሁ ከልባችሁ አስባችሁበት ያጠፋችሁት ጥፋት ከሆነ ነው ብሏል። ስለዚህ ምንም